ፍተኝ በቃ ፍተኛ ተንቀለጠኝ። እዛ ደግሞ ቡታጀራ ፋሚሊዎቻችን በጣም እየተጨነቁ ነው። ዛሬ ነው የሚሄደው ወደ ቡታጀራ በኋላ። ሰልችቶኛል። ከእሷ ጋር መገናኘት አልፈልግም። የራሴን ህይወት ነው መኖር ምፈልገው በቃ አትድረሱብኝ፣ አልደርስባችሁም። በቃ እዚህ ወረቀት ላይ እንድትፈረምልኝ ብቻ ነው የምፈልገው። እነሱን አንድ ለማድረግ ያልፈነቀልኩት ነገር የለም ያልሞከርኩት ነገር የለም። ምናልባት እስቲ አብርሃም ያው አባቱ ነው፣ ይሰማዋል፣ ያዳምጠዋል በሚል ወደ ቡታጀራ ሊሄድ ነው። አይ ማርክ፣ ድከም ብሎክ ነው እንጂ እኮ አይደለም አባቱን። ይሄ ልጅ ፈጣሪውም የሚሰማ ሰው አይደለም አባቱን። ቢሰማማ እስከ ዛሬ ድረስ አባቱን ከቡታጀራ ወደ አዲስ አበባ እየሄደ ስንት ዋጋ ከፍሎለት ስንቴ መክሮት ዘክሮት ከሩታ መለየት እንደሌለበት እንደዚህ ነገሮች ማድረግ እንደሌለበት እኮ በተደጋጋሚ ተመላልሶ መክሮት ነበር አይደለ። ነገር ግን ልጁ የሚሰማ አይምሮ ያለውን። በቃ ድሮ ነበር አባቱን የሚሰማው፣ ድሮ ነበር ቤተሰቡ የሚሰማው፣ ድሮ ነበር ተመልካች የሚሰማው። አሁን ግን ጭንቅላቱ ስለተተፈነ ማሰብ ስለማይችል አስተሳሰቡ ሁላ ስለተቀየረ፣ ያቺ ልጅ ምን እንዳደረገችው ባናቅም፣ ምን አይነት መርዝ እንዳበላችው፣ ምን አይነት ማደንዘዣ እንደሰጠችው ባናቅም አደለም፣ አባቱ እንደነገርኩ ፈጣሪ ቢወርድ ራሱ ከሰማይ እሚሰማ አይመስለኝም። በቃ ጭንቅላቱ ልጁ ሙሉ ለሙሉ እረዴ፣ በዝና ወይም በገንዘብ ባለው ነገር ሁሉ ተደፍኗል። ስለዚህ ማርክ፣ ዝም ብለህ ነው የምደክመው ማለት ነው። ራሱ ነው መቼም ከዚች ልጅ ጋር መኖር አልፈልግም፣ በቃኝ። ከአሁን በኋላ የራሴን ሕይወት መኖር እፈልጋለሁ። ከአሁን በኋላ ማንም አጠገቤ እንዲደርስ አልፈልግም፣ እሷም እንደፈለገች ትሆን እያለ የነበረው ራሱ ነው አደለ። መልሶ ግን የፍቺ ወረቀት ሲመጣለት ወረቀቱ ላይ አልፈርምም ብሎ ወረቀት ደግሞ የቀደደው እሱ ነው። አያችሁ አይደለ? ጭራሽ እሱ የሱ ባሪያ ሆና እስከ ሶስት እስከ አራት እስከ አምስት ዓመት ድረስ እንድትረገጥ በሱ ስር ሆና በሱ ስም ማለት ሩታ የአብርሃም ሚስት ናት እየተባለች እንድትኖር ነው የሚፈልገው። እሱ እንደፈለገ እየሆነ ሲፈልግ ከሀገር እየወጣ፣ ሲፈልግ ወደ ሀገር እየመጣ፣ ሲፈልግ ሄርሜላ እየያዘ፣ ሲፈልግ ሌሎች ሴቶች እያገላበጠ መኖር ነው የሚፈልገው። ስለዚህ ማርክዬ አዎ እናውቃለን ብዙ ለፍተሃል ብዙ ደክመሃል ብዙ አድርገሃል ብዙ ብዙ እንዳንተ ለአብርሃም ዋጋ የከፈለለት ሰው ማንም የለም ሌሎቹ እኮ ስር ስሩ ትራፊውን እየለቀሙ ምንም ነገር ማድረግ አልቻሉም ይባስ እንዲለያዩ ሲያበረታቱ ሴት ሲያመጡለት ሲያማርጡት አልጋ ሲያዚዙት ዋና ገንዳ ሲወስዱት እራት እንዲጋብዛት ሲጋብዙት ነበረ አይደለ አንተ ግን ያ ሁሉ ነገር ታግሰህ ለማስታረቅ ነበረ ስትጥር የነበረው ነገር ግን አልሆነም። ስለዚህ የሩታ ሀሳብ እንዲቀየር ስለማንፈልግ ሩታ በህግ አግባብ ራሷን ማስከበር ስላለባት ወደ አዲስ አበባ ማነው ወደ ቡታጀራ መተ ጋሽንዬን አድክመ አዲስ አበባ ሄደ። ኦኬ፣ የሚታረቁ ነገር ቢሆን የአብርሃም ልብ የሚመለስ ነገር ቢሆን እሺ፣ አሁን ከአሁኑ በኋላ ኦልሬዲ እንዳልኩ ከአይደለም ጋሽዬ፣ ማንም ቢመጣ ይህ ልጅ ቢታረቅ ራሱ ሰላም አይሰጣትም፣ ይጎዳታል። እንደውም ይገላታል፣ ያሰቃያታል። አራስ ቤት ሆና ራሱ ሰላም አታገኝም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ምናልባት ከማይኮ አልፎ ድምጽ ከረበሻችሁ በጣም ይቅርታ፣ አጠገባችን ቤት ስለሚሰራ ምንም ማድረግ አንችልም ማለት ነው ወዶችዬ፣ ለእዛ ነው እና ተመልሼ መጥቻለሁ። ዛሬም በአዲስ ቪዲዮ እንግዲህ እንደሰማሁት እንዳየሁት ሚዲያ ላይ ዞር ዞር ስለ እንደደረሰኝ መረጃ ማርክ በቃ የመጨረሻ ተስፋ ቆርጦ በጣም ምርር ብሎት መሮት ለአንዴና ለመጨረሻ ጊዜ መጥቶ ጋሽዬን ይዞ ሊሄድ እንዳሰበ እና አሁኑ መሄድ እንዳለበት ወስኗል ማለት ነው። እና በዚህ አጋጣሚ ማርክ አሳብ ጥሩ ነው፣ አይከፋም እኮ ነገር ግን መድከም ነው የሚሆንብ አንተም፣ ደክመህ ጋሽዬን በዚህ በተበላሸ መንገድ አድክማቸው። በዛ ላይ በዓል ነው ስራቸው፣ ቤታቸው፣ ስንት ነገር ጥለው ነው የሚወዱት። ለዚህ ወጠጤ ለማይሰማ ጎረምሳ ልቡ ላበጠ፣ ገንዘብ ላሳበጠው፣ ዝና ላሳበጠው፣ ሴት ላሳበጠው ጎረምሳ ከዚህ ተነስተው አዲስ አበባ ሄደው ለምን ይድከሙ? ማርክ ምን አስበክ ነው? እውነቴ ነው የምልህ። እንዴት ብታስብ ነው እንደዚህ አይነት ነገር ያሰብከው ማለት ነው? እና አይሆንም፣ እማይሆን ነገር ባትሞክር ነው የሚሻለው ማርክ። ምክንያቱም እነዚህ ልጆች እንዳልኩክ ታርቀው ሩታም ወደ ቤቷ እሱም ወደ ቤቱ ተመልሶ የድሮ ፍቅራቸው ተመልሶ ምናምን ቢሆን ኦኬ፣ ችግር የለውም እኮ የአባት መድከም በዚህ በዚህ ጊዜ አባት ካጠገቡ ካልሆነ ምን ዋጋ አለው? ነገር ግን ጋሽዬ በጣም ተመላልሰው ደክመዋል። በጣም መክረውታል። ወጠጥ ያቱን ታገስ፣ ትዳር እንደዚህ አይደለም፣ አንዴ ካመለጠህ አመለጠህ እያለው እና ገሩ ህፃን እንደሆነ እኮ አብርሃም አምኗል። በቃ በዚህ እድሜ አገባለው ብዬም አስቤ አላቅም ነበር። ትዳር ላይ ሆናለው ብዬ አስቤ አላቅም ነበር። ሳላስበው ትዳር ውስጥ ገባው። ስላልበሰልኩ ትዳሬን ፈታው በቃ ዳሬም በተንኩ። ገና ሮጭ አልጠገብኩም። እኔ ወጠጤ ነኝ ገና። ያስሩን ጭን ያስሩን ሴት ጭን እየገባው መውጣት አለብኝ እያለ ነው። እና ስለዚህ ይሄ ልጅ ሮጦ ያልጠገበ ነው። ስለዚህ ምንም የሚመጣ ለውጥ የለም። ወይም ደግሞ አንተ ያሰብከው ምናልባት ወረቀቱ ላይ እንዲፈርም ጋሽዬ እንዲያስገድዱት ምናምን አስበ ከሆነ አባት ናቸው እኮ የፈለገው ታምር ቢፈጠር ፍቺ ይፈጽሙ፣ ስለዚህ ወረቀቱ ላይ ፈርምላት ሩታ ነጻነት ታገኝ ብለው አይሉም። የፈለገው ሩታ ቢወደዋት ልቷም ቢያከብሯት ሩታ ከአብርሃም ጋር እንድትሆን ቢፈልጉም እንዲፈርምና እንዲለያዩ ደግሞ አያደርጉም ብዬ አስባለሁ። ስለዚህ ለምንድን ነው ማርክ ወደ ቡታጀራ የምትመጣው? ለምንድን ነው የምደክመው? ለምንስ የሁሉ ዋጋ መክፈል አስፈለገ? በቃ ሩታ እውነታ በዚህ አቋሟ ከጸናች ምንም እኮ ምንም፣ እሷ ፊት እንደቀደደው እኮ ህግ ፊት ወረቀቱን አይቀድም አይደለ? አልቀበልም ብሎ ቀዷል፣ ሚዲያ ላይ ታይቷል። ስለዚህ ያንን ቪዲዮ ይዛ ሄዳ ሩታ እውነት ትክክለኛ የፍቺ ወረቀት ከሆነ አጽፋ ከሆነ ምክንያቱም ስራቸው ብዙም እኔ አሁን አሁን ድራማው በጣም እየረዘመ ስለሄደ በጣም እኛንም እያወዛገበን ስለሆነ ስለሆነ እውነት እውነትም እየመሰለኝ አይደለም፣ ግን እውነት ከሆነ በሚለው ነው እኛም እያወራን ያለ ነው ማለት ነው። እንደዚህ ይደረጋል? እንደ ኢትዮጵያ ውስጥ እንደዚህ አይነት ትዳር አለ እንዴ? እሱ እንደፈለገ እሷ ታስራ እሷ ወልዳ የእሱን ልጅ አሳድጋ ልክ ልጁ ዳይፐር ሲለቅ እሱ የፍቺ ወረቀት ላይፈርሙ ሩታን ሊፈታት ከዛ ልጁን ሊወስድ እያማረክ ይቀራል፣ እያማረክ ይቀራል እና እንደዛ ነው ሀሳቡ የአብርሃም፣ እኔ እንደተረዳውት እንግዲህ ሌሎቻችሁም ታግዙኛላችሁ ብዬ ተስፋ አደርጋለሁ። የተሰማችሁ ግን ሀሳብ አሁንም ቢሆን ኮመንት ላይ ጻፉልኝ። አንዳንድ ኮመንት ጽፋችሁ አልመልስላችሁ ሰዎች አላችሁ፣ ከሃይማኖት ጋር ምናምን የምትጠይቁኝ አልመልስላችሁ። ምክንያቱም እኔ ሃይማኖት አባቶች እስካሉ ድረስ እኔ መምህር አይደለሁ፣ መምህር ታደለው። ስለዚህ ለዛ ነው ዝም መላችሁ፣ በዛ ቀር እንዳይላችሁ ማለት ነው ወዶችዬ እና ምን ልላችሁ ፈልጌ ነው፣ ከንቱ ድካም ከሚሆንባ ማንህ ማርክ አርፈህ ብትቀመጥ ይሻልሃል። በቃ የራስህን ኑሮ ኑር። ብዙ ደክመሃል፣ ብዙ ለፍትሃል፣ ብዙ ጥረሃል፣ ብዙ ተብለህ፣ ብዙ ተሰድበህ፣ ብዙ እያሉ እነዛ አፋቸው እየከፈቱ ያ የአብርሃም ፍርፋር እየለቀሙ ደረታቸው አስፍተው አንተ ላይ አፋቸው እየከፈቱ ነበር እና የራሳቸው ኑሮ መኖር የማይችሉ ጥገኞች በሱ ተማምነው ነው፣ እውነታቸው እኮ ነው። ሩታን ቢያግዙ ከአብርሃም ሚረግፈው ርጋፊ መልቀም አይችሉም። ስለዚህ ሩታ ደግሞ እንደ አብርሃም ልታስለቅማቸው ስለማይችል ከአብርሃም ጎን መቆማቸው ግድ ነው። ወደው ሳይሆን በግዳቸው ነው፣ በጥቅም ተይዘው ነው እንጂ መቼም እውነቱ ጠፍቷቸው አይደለም። እና እነሱ ራሱ ማርክ ትላንትና ነው የመጣው የሚያውቀው ነገር የለም ምናምን ሲሉ አይቼ ነበር። እና ምን አይነት ሰገጤና ስግጥ ስግጥ ቅጥ ያሉ ልጆች እንደሆኑ እኔ በግሌ ተረድቻለሁ። እንግዲህ ሰሞኑ በጣም እየተሳደኩ ነው፣ ይቅርታ አድርጉልኝ። ያው ስራቸው ስለሆነ ነው፣ ስራቸው የሚያሰድባቸው። ስራ እየሰሩ እስከሆነ ድረስ ምንም ማድረግ አንችልም። ለምኛም ማለት ነው ውዶች። ለማንኛውም ለማንያውም፣ ላይክ እና ሼር፣ ሰብስክራይብ ማድረጋቸው እንዳትረሱ። በጣም ወዳችኋለሁ። በጣም ነው ማከብራችሁ። በጣም አመሰግናለሁ ለምትሰጡኝ ሀሳብ አስተያየት ለሁሉም ነገር በጣም አመሰግናለሁ የኔ ውዶች ግን ላይክ ያነሰኝ ነው እንዴ እናንተ 6000 እኮ እስከ መስቀል እናስገባሻለን አላላችሁኝም ነበር ስለዚህ ወደ 6000 እየሄድን ስለሆነ ጉዞ ወደ 6000 ላይ ሰብስክራይብ አድርጉሺ በጣም ነው የምወዳችሁ ደህና ኑልኝ ለሩታዬ መልካም የድል ዘመን ይሁንልሽ